እንደ አድማጮቻችን መጋቢት ያዘ ጠይቀን 2017 ዓ ም ከአግማስ ሚዲያ የሳቱን የስፖርት መረጃዎች ይ ያለው ከዘገባዎቹ ጋር ንጉሴን አባት ነኝ በቅድሚያም ከሀገር ውስጥ ያዝኳቸውን ዋና ዋና ዘገባዎች አቅርባለሁ። በጃማይካ በተደረገ የ500 ሜትር የረጅም ርቀት ውድድር አትሌት እጅጋ ሻምፒዮን ሆነች። ከ ቶ በላይ ተወዳዳሪዎች የሚሳተፉበት ዘጠነኛው የመላው ደቡብ ዞን የጨዋታ መርሃ ግብር መካሄድ ጀምሯል። የኢትዮጵያ ፕሪሚየር ሊግ የ23ኛ ሳምንት መርካ ግብር አርባ ምንጭ ከተማ ኢትዮ ኤሌክትሪክን አሸነፈ። የሚሉት ሀገር ውስጥ ከውጭ ደግሞ ኬቨን ደብሮይን በውድድር ዓመቱ መጨረሻ ማንቸስተር ሲቲ እንደሚለቅ ተረጋገጠ። በእንግሊዝ ፕሪሚየር ሊግ በ31ኛ ሳምንት የጨዋታ መርካ ግብር ውጤቶችን ይዘከርብ ያለው አብራችሁን ቆዩ። ወደ ዝርዝር ዘገባው በጃማይካ ኪንግስተን በተደረገው የአምስት ሺህ ሜትር ረጅም ርቀት ግራንድ ሰላም ትራክ አትሌት ጀጋየው ታዬ በበላይነት አጠናቃለች። አትሌቷ ብሙከት ርቀቱን ለማጠናቀቅ 11 ደቂቃ ከ54 ሴኮንድ ፈጅቶባታል። ቀደም ብላ የ3000 ሜትር ረጅም ርቀትን በተመሳሳይ በአንደኝነት ያጠናቀቀችው አትሌቷ ያገኘችውን ነጥብ አራት በማድረስ የርቀቱን ሻምፒዮን ሆናለች። በመሆኑም በአዲሱ ውድድር የዓለም ሻምፒዮና የዳንስ ሜዳሊያ ባለቤቱ አትሌት እጅጋየሁ ታዬ የ10000 ዶላር ተሸላሚ ሆናለች። ሌላኛዋ ኢትዮጵያዊት አትሌት ጽጌ ገብረ ሰላማ ሶስተኛ ደረጃን ይዛ በማጠናቀቋ ያገኘችውን ነጥብ 12 በማድረስ የ30 ሺ ዶላር ተሸላሚ ሆናለች። ኬንያዊቷ አግነስ ኒጌቲች ደግሞ በአጠቃላይ የረጅም ርቀት ውጤት ሁለተኛ ወጣለች። በተያያዘ ዘገባ በጀርመን በርሊን በተካሄደው የግማሽ ማራቶን ውድድር ኢትዮጵያዊ አትሌቶች በሁለቱም ጾታ አሸንፈዋል። በወንዶች የተካሄደውን የግማሽ ማራቶን ውድድር አትሌት ገመቹ ዲዳ 58 ደቂቃ ከ43 ሰከንድ በማጠናቀቅ ማሸነፍ ችሏል። እንዲሁም በሴቶች አትሌት ፎቴን ተስፋይ የቦታውን ክብረ ወሰን በማሻሻል አሸንፋለች። ርቀቱን ለማጠናቀቅም አንድ ሰዓት ከ3 ደቂቃ ከ35 ሰኮንድ ፈጅቶባታል። ከሁለት ሺ አምስት መቶ በላይ ተወዳዳሪዎች የሚሳተፉበት ዘጠነኛው የመላው ደቡብ ወሎ ዞን የጨዋታ መርሃ ግብር መካሄድ ጀምሯል። በመክፈቻ ስነ ስርዓቱ ላይ ንግግር ያደረጉት የደቡብ ወሎ ዞን ወጣቶች እና ስፖርት መምሪያ ኃላፊ አቶ ጀማል ሞላ ስፖርት ለሰላም፣ ለአንድነት እና ለልማት የላቀ ሚና እንዳለው ጠቅሰዋል። ለዚህም በዞኑ የስፖርት ማዘውጥሪያዎችን በማስፋት በየደረጃው ተተኪ ስፖርተኞችን ለማፍራት ጥረት እየተደረገ ነው ብለዋል። ስፖርት ለሰላም ሰላም ለሁሉም በሚል መሪ ሀሳብ መከደ የጀመረው ውድድር በአርባ ሶስት የስፖርት አይነቶች ከ2500 በላይ ስፖርተኞች እንደሚሳተፉ ከዞኑ ወጣቶች ና ስፖርት መምሪያ ቢሮ ያገኘነው መረጃ ያመላክታል። በኢትዮጵያ ፕሪሚየር ሊግ የ3ኛ ሳምንት የጨዋታ ምርሃ ግብር አርባ ምንጭ ከተማ ኢትዮ ኤሌክትሪክን ሁለት ለዜሮ በሆነ ውጤት አሸንፏል። ቅዳሜ ማምሻውን በአዋሳ ዩኒቨርሲቲ ስታዲየም በተደረገ ጨዋታ ታምራት እያሱ ና የኢትዮ ኤሌክትሪኩ ጌታውን ባፋ በራሱ ላይ ግቦቹን ከመረብ አሳርፈዋል። ውጤቱን ተከትሎ አርባምንጭ ከተማ በ33 ነጥብ አምስተኛ፣ ኢትዮ ኤሌክትሪክ በ28 ነጥብ 11ኛ ደረጃን ይዘዋል። በተያያዘ ዘገባ ቅዳሜ ቀን ላይ በተደረገ ጨዋታ ኢትዮጵያ ንግድ ባንክ ሲዳማ ቡናን ሁለት ለአንድ በሆነ ውጤት ረጥቷል። የደረጃ ሰንጠረዡን ኢትዮጵያ መድን በ44 ነጥብ ይመራል። ኢትዮጵያ ቡናና ወላይታ ዲቻ በተማሳይ 36 ነጥብ በምግብ ክፍያ ተበላልተው ሁለተኛና 3 ሶስተኛ ደረጃን ይዘዋል። ሐዋሳ ከተማ፣ አዳማ ከተማ፣ ስሁል ሽሬ እና ወልዋሉ አዲጋት ዩኒቨርሲቲ ከ15 እስከ 18ኛ ደረጃ ያለውን በመያዝ ውረጅ ቀጠና ላይ ተቀምጠዋል። የ24ኛ ሳምንት ጨዋ የእንግሊዝ የኢትዮጵያ ፕሪምየር ሊግ ጨዋታዎች ዛሬ ጀምሮ የሚካሄድ ይሆናል። ክቡራን አድማጮች ወደ ውጭ ዘገባዎች አልፋለሁ። ቤልጂያዊው የማንቸስተር ሲቲው የመሃል ሜዳ ተጫዋች ኬቬን ደብሮይን ከ9 ዓመት ቆይታ በኋላ በውድድር ዘመኑ መጨረሻ ከቡድኑ ጋር እንደሚለያይ ተረጋገጠ። ተጫዋቹ ከማንቸስተር ሲቲ ጋር ያለው ኮንትራት በውድድራመቱ መጨረሻ የሚጠናቀቅ በመሆኑ በነፃ ዝውውር ክለቡን እንደሚለቅ ቢቢሲ ዘግቧል። በክለቡ ቆይታው የአውሮፓ ሻምፒዮንስ ሊግ እና የእንግሊዝ ፕሪሚየር ሊግ ዋንጫዎችን ጨምሮ የተለያዩ ዋንጫዎችን ማሳከት የቻለው። ኬቪን ደብሮይን በማንቸስተር ሲቲ ቤት በ412 ጨዋታዎች ተሰልፎ 16 ጎሎችን አስቆጥሯል። ኬቪን ደብሮይንን ከማንቸስተር ሲቲ ጋር በውድድራመቱ መጨረሻ እንደሚለያይ በማህበራዊ ትስስር ገጹ የገለጸ ሲሆን ደጋፊዎችንም አመስግኗል። የሳውዲ ክለቦች የተጫዋቹ ፈላጊ መሆናቸው የሚታወቅ ሲሆን የተጫዋቹ መዳረሻ የሳውዲ አረቢያ ሊግ እንደሚሆን ይጠበቃል። በእንግሊዝ ፕሪምየር ሊግ የ31ኛ ሳምንት የጨዋታ መርሃ ግብር ቅዳሜና እሑድ ተደርገዋል። በዚህም በጉድሰን ፓርክ ስቴዲየም አርሰናል እና ኤቨርተን ያገናኘው ጨዋታ በአቻ ውጤት ተጠናቋል። በ34ኛው ደቂቃ ሊያንዶ ትሮሳርድ አርሰናልን በአንድ ጎል መሪ ቢያደርግም ከረፍት መልስ በ49ኛው ደቂቃ ሊማን ንዲያዬ በፍጹም ቅጣት ምድ ባስኮትራት ግብ ኤቨርተን ናች አድርጋለች። ውጤቱን ተከትሎ ሁለተኛ ደረጃ ላይ የሚገኘው አርሰናል ነጥቡን ወደ ስልሳ ሁለት ከፍ ቢያደርግም ከሊጉ መሪ ሊቨርፑል ጋር ያለውን የነጥብ ልዩነት የማጥበብ እድሉን ሳይጠቀምበት ቀርቷል። ኤቨርተን በበኩሉ በ35 ነጥብ 14ኛ ደረጃን በመያዝ ወራጅ ቀጠና ላይ ተቀምጧል። በለተውድ በተደረጉ የ31ኛ ሳምንት የእንግሊዝ ፕሪምየር ሊግ ጨዋታ ፉልሃም በሜዳው ግራቨን ኮቴጅ የሊጉን መሪ አስተናግዶ ሶስት ለሁለት በሆነ ውጤት አሸንፏል የፉላምን የማሸነፊያ ግቦች ሴሴኞን ኢዮቢ እና ሙኒስ ሲያስቆጠሩ የሊቨርፑል ግቦች ደግሞ ማካሊስተር እና ዲያዝ ከመረብ አሳርፈዋል በሌላ የሊጉ ጨዋታ ቶትናም ሆስፐር በሜዳው ሳውዝአምተንን አስተናግዶ ሶስት ለአንድ በሆነ ውጤት ሲያሸንፍ ብሬንትፎርድ ከቼልሲ ባደረጉ ጨዋታ ያለምንም ግብ ተለያይተዋል ተጠባቂው 196ኛው የማንቸስተር ሲቲ ደርቢ በአቻ ውጤት ተጠናቀቀ ትናንት ማምሻው በኦልድ ትራፎርድ በተካሄደ ጨዋታ ማንቸስተር ዩናይትድ እና ማንቸስተር ሲቲ ያለምንም ግብ አቻ ተለያይተዋል። ውጤቱን ተከትሎ ማንቸስተር ሲቲ በ52 ነጥብ አምስተኛ ደረጃን ይዟል። ማንቸስተር ዩናይትድ በ38 ነጥብ 13ኛ ደረጃ ላይ ተቀምጧል። አብራቸውን ስለነበራቸው ከልብ አመሰግናለሁ። መልካም ቀን ይውልላቸው ነው።